ወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? የዕለቱ ዘገባችን ተጀምሯል። በቅድሚያ ማብሬት ነጥቦችን እነሆ አርቲስት አንዷ ለምጎሳ በቀነኒ ሞት ተጠርጥሮ ፍርድ ቤት ቀርቧል። ሙሉን ታደምጡታላችሁ። አቶ ጌታቸው ረዳ ጠቅላይ ሚኒስቴር ዐብይ ማህተብ ከነጠቀ አካል ጋር እንዳይደራደሩ ጠየቁ። ሌላኛው መረጃችን ነው። ከትግራይ አልሸሸሁም ወደ ትግራይ ይመለሳለሁ፣ ሲሉ አቶ ጌታቸው ረዳ ተናግረዋል። ሙሉን የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች ሀገር ውስጥና የባህር ማዶ መረጃዎችን የሚሰማሉ። አብሮነታቸው አይለይም። አርቲስት አንዷለም ጎሳ በቀነኔ ሞት ተጠርጥሮ ፍርድ ቤት ቀረበ። አርቲስት አንዷለም ጎሳ በእጮኛው ቀነኔ አዱኛ ሞት ተጠርጥሮ ከታሰረ ከሁለት ቀናት በኋላ ፍርድ ቤት መቅረቡን ጠበቃው ለቢቢሲ አፋን ኦሮሞ ገልጿዋል። ፖሊስ እስካሁን አሻራ ማንሳቱን፣ አስከሬኑን ወደ ሆስፒታል በመላክ የአስከሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝም ነው የተናገረው። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎች ምስክርነትን ለመስጠትና የአስከሬን ምርመራው እስኪመጣ ድረስ ለማጣራትም 14 ቀናት ያስፈልጉኛል ነው ያለው። የአንዷለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ፍርድ ቤት የአስከሬን ምርመራ እስኪደርስ ድረስ በማለት 13 ቀናት ድምፃዊውን በማረሚያ ቤት እንዲቆይም ወስኗል። አቶ ጌታቸው ጠቅላይ ሚኒስቴር ዐብይ ማህተብ ከነጠቀ አካል ጋር እንዳይደራደሩ ጠይቀዋል። ጠቅላይ ሚኒስቴር ዐብይ አህመድ ለራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደዋዛ ከጠቀመ አካል ጋር እንዳይደራደሩ የክልሉ ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ ጠየቁ። በአሁኑ ወቅት በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ የጠቀሱት አቶ ጌታቸው ከነዚህ መካከል አንዱ የኤርትራ መንግስት እንደሆነ ማውቃለሁ ብለዋል። ክፍፍል ውስጥ በገቡበት የህወሓት ክንፎች ምክንያት ቀውስ ውስጥ የገባውን የትግራይ ክልል ጊዜያዊ አስተዳደር የሚመሩት አቶ ጌታቸው ረዳ ይህንን ያሉት ዛሬ ሐሙስ መጋቢት አራት 2017 ዓ ም በአዲስ አበባ በሰጡት ጋዜጣዊ መግለጫ ላይ ነው። አቶ ጌታቸው በሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ በሁለቱ ቡድኖች መካከል የተፈጠረው ቅራኔ እና ስላስከተለው ችግር ሰፊ ጊዜ ወስደዋልም አስረድተዋልም። በአሁኑ ወቅት በትግራይ ክልል ውስጥ የተፈጠረው አለመረጋጋት የህግ ተቀባይነት ያጣ አንድ የህወሓት አንጃ ጉባኤ አድርጌያለሁ ስላለ ደጋፊ ናቸው የሚላቸውን የተወሰኑ ከፍተኛ መኮንኖች በመያዝ እየሰራቸው ያላቸውን ስራዎች ምክንያትም የተከሰተ መሆኑንም ገልጸዋል። ይህንን ስርዓት ለማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ያለውን አቅም በመጠቀም የሚያስችል እድል እየተነፈገ መምጣቱም አቶ ጌታቸውን በመግለጫው ተናግረዋል። ይህ ቡድን የወረዳ የቀበሌና የከተማ ከንቲባዎችን ማህተብ እየቀማ መሆኑንም በመግለጽ አስተውሰዋል። በክልሉ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት አቶ ጌታቸው ይህንን ድርጊት የሚያከናውኑ አካላት ርዕሰ መስተዳደርነት ስልጣንን ለመቀበል ከፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውንም ነው የተናገሩት አቶ ጌታቸው። ምርጫ ቦርድ አላውቅህም ያደረግከውን ጉባኤ አልቀበልም ብሎት፣ ግን ምርጫ ቦርድ ያልከኝን አልቀበልም፣ ስለዚህ ምርጫ አድርጌያለው ብሎ የወረዳ ማህተም፣ የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀሙ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስቴር ዐብይ ጋር ልደራደር ነው ብሎ ይመጣል ሲሉም ተደምጠዋል። ይህ አይነቱ አካሄድ ግራ እንደሚያጋባቸው የገለጹት ርዕሰ መስተዳደሩ ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይህንን የማፈር ሁኔታ ጠቅላይ ሚኒስቴሩ በደንብ ፈር ቢያስይዙት ጥሩ ነው የሚል እምነትም አለኝ ብለዋል አቶ ጌታቸው። ይህንን አጋጣሚም ጠቅላይ ሚኒስቴሩን ለመገሰጽ መጠቀም እንደሚፈልጉም ለጋዜጠኞችም ተናግረዋል። ጠቅላይ ሚኒስቴሩ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸውም ይገባኛል ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ በስርዓት የተሾመን ፕሬዚዳንት የቀድሞ ፕሬዚዳንት እያለ ከተማ ውስጥ የመንግስት በጀት እየተጠቀመ የሚያምስ ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀብለህ ልታዩ የምትችለው ሲሉም ጠይቀዋል። እራሱ የግል ጥቅም የቡድን ጥንቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደ መያዣ ይዞ ከረባት ታስሮ እንደገና ለመደራደር የሚመጣ አካል እንደሚኖር አቶ ጌታቸውም ጠቁመዋል። ርዕሰ መስተዳደሩ ምናልባት ዛሬ ከሰዓት በኋላ መጥተው ማህተብ ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳትጠራጠሩ ሲሉም ለጋዜጠኞችም ተናግረዋል። እንደዚህ አይነቱን ነውራም ተግባር አለማስተናገድ መጀመር የፌዴራል መንግስት ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለኝ ሲሉም መንግስት ይህንን ጥያቄ እንደማይቀበል ያላቸውን እምነት ነው የገለጹት። አቶ ጌታቸው በዛሬው መግለጫው የሚመሩት ጊዜያዊ አስተዳደር የፌዴራል መንግስቱ በትግራይ ክልል ጣልቃ እንዲገባ በይፋ አለመጠየቃቸውንም ተናግረዋል። በካቢኔ ደረጃ ተሰብስበን የፌዴራል መንግስቱ ወደ ትግራይ ይግባ ብለን አልጠየቅንም፣ መጠየቅንም አያስፈልገንም ብለዋል። እንደ ርዕሰ መስተዳደሩ ገለጻ ይህ ጥያቄ ያልቀረበበት አንዱ ምክንያት ጊዜያዊ አስተዳደሩ የፌዴራል መንግስቱ አካል በመሆኑ ምክንያት እንደሆነም ነው የገለጹት። የፌዴራል መንግስቱ በጋራ ከሌላ ፓርቲ ጋር በመሆን የመሰረተው አስተዳደር አደጋ ላይ ሲወርቅ መከላከል አለበት ሲሉ ጊዜያዊ አስተዳደሩ የተመሰረተው የፌዴራል መንግስት ተሳታፊ በሆነበት የፕሪቶሪያ ስምምነት ምክንያት መሆኑንም አስረድተዋል። በአሁኑ ወቅት በትግራይ ክልል ያለው የመንግስት አወቃቀር ከሌሎች ክልሎች የተለየ መሆኑን ያነሱት ርዕሰ መስተዳደሩ፣ በመደበኛው አሰራር ክልሎች ፌዴራል መንግስት ጣልቃ ገብነት የሚጠይቁት በምክር ቤት ወስነው መሆኑንም ነው። በትግራይ ክልል የፌዴራል መንግስት ጣልቃ እንዲገባ የሚጠይቅ ምክር ቤትም የለም፣ የሚያስችልም ቁመና የለም ያሉት አቶ ጌታቸው፣ ፌዴራል መንግስቱ ክልሉ ስጋት ላይ ነው ብሎ ካመነ ግን የእኛን ጥያቄ መጠበቅም አያስፈልገውም ብለዋል። እንደ ጊዜያዊ አስተዳደር ርዕሰ መስተዳደር ዋነኛ ኃላፊነታቸው በክልሉ ጦርነት ማስቀረት መሆኑን የተናገሩት አቶ ጌታቸው ኑ እንቅጠም እያለ የሚፎክረውን አካል አደብ ለማስገዛት የፌዴራል መንግስቱ መግለጫ መስጠትም፣ ሌሎች ከዚያ በላይ መሄድ ያለባቸው እንቅስቃሴዎችም ካሉ የእኔ ግብዣ ያስፈልገዋል የሚል እምነትም የለኝም ነው ያሉት አቶ ጌታቸው። በዚህ ወቅት የፌዴራል መንግስቱ እርምጃ መውሰድ እንዳለበት ያነሱት ሀሳብ ጦር ያዝምት ማለታቸው እንዳልሆነም ጠቅሰዋል። ወደ ጦርነት ለማምራት እያንዣብቦ ያሉትን ሂደቶች ለማስቀረት ሁሉንም አይነት እርምጃዎች መውሰድ አለበትም ብለን እናምናለንም ሲሉ ነው የተናገሩት። በትግራይ ክልል የሚከሰት አለመረጋጋት ክልሉን ብቻ ሳይሆን የሀገሪቱን ሰላምና ደህንነት አደጋ ላይ የመጣል አቅም እንዳለውም ነው ያስጠነቀቁት። የትግራይ ክልል ባለፉት አራት አመታት በከፍተኛ ችግር ውስጥ ማሳለፉን ያስታወሱት አቶ ጌታቸው ከማንም በላይ ሰላም የሚያስፈልገው ክልልም ነው ብለዋል። በጦርነት ትርፍ እናገኛለን የሚል የተወሰነ በጥቅም የተሳሰረ ኃይል የትግራይ ህዝብን ሰላም አደፍርሷልም በማለትም ከሰዋል። በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህንን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ባሰ መከራ ሊያስገባ የሚችልበት ርብርብ እያደገ ይገኛልም ብለዋል። በተግባር የሚታይ እንቅስቃሴ ነው ሲሉም ነው የተደመጡት። በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ በመግለጫው የጠቀሱ ሲሆን ከዚህ መካከል አንዱ የኤርትራ መንግስት እንደሆነ ማውቃለሁ ሲሉም ነው የከሰሱት። በተወሰነ ደረጃ እዚህ ትርምስ ውስጥ እንድንገባ በማድረግ ረገድ ይህንን ቡድን ማለትም የኤርትራ መንግስት ለመጠቀም እንቅስቃሴ የሚያደርጉ አካላት እንዳሉ ማውቃለሁም ነው ያሉ። አክለው የኤርትራ መንግስት ፖለቲካችንን ከማመስ አንጻር አጽንኦት ብቻ ሳይሆን በተግባር ክልላችንንም የጦርነት ቀጠና ለማድረግ ያለው እድል እየሰፋ የመጣበትም ሁኔታ ነው ያለውም ብለዋል። ክልሉ በፍጹም ጦርነት ማስተናገድ እንደማይችል የገለጹት አቶ ጌታቸው የክልሉ ወጣት ለእንደዚህ አይነቱ እርካሽ ተግባር ዝግጁ አይደለም ሲሉምም ተናግረዋል። በእርግጠኝነት መናገር የምችለው የትግራይ ወጣት ሊዋጋ የሚችለው በሌላ አካል ጦርነት ከታወጀ ብቻ ነው። ከዚህ ውጪ የእገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለምም ብለዋል። የክልሉ ህዝብም ሰላምን ስለሚፈልግ እሳቸውን እንደሚደግፍ የጠቀሱት ርዕሰ መስተዳደሩ አቶ ጌታቸው ረዳ ወጣቱ ሰላምን ስለሚፈልግ ዘጠና በመቶ ህዝብ እኔንና ተዳደሩን ይደግፋል ሲሉም በዛሬው ጋዜጣዊ መግለጫ ላይ ተናግረዋል። ከትግራይ አልሸሽም። ለምንድነው ከትግራይ የምሸሸው? እመለሳለሁ ሲሉ አቶ ጌታቸው ረዳ ተናገሩ። በትግራይ በህወሓት አመራሮች መካከል ለወራት የቆየው አለመግባባት ተባብሶ፣ አንደኛ ወገን በታጠቁ ኃይሎች በመታገዝ የአስተዳደር ተቋማትን እየተቆጣጠረ ይገኛል። የክልሉ ጊዜያዊ የአስተዳደር ፕሬዚዳንት አቶ ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለው እርምጃን እብደት በማለት ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉም እያስጠነቀቁ ነው። ባለፉት ቀናት የተባባሰውን ሁኔታ ተከትሎ አቶ ጌታቸው ረዳ በአሁኑ ጊዜ የት እንዳሉ፣ ወደ መቀለስ መቼስ እንደሚመለሱ፣ የፌዴራል መንግስቱን ድጋፍ ስለመጠየቃቸው፣ አስተዳደራቸው በክልሉ ውስጥ ስላለው የመቆጣጠር አቅም የቢቢሲ ኒውስ ባልደረባ ካትሪን ባይሮ ሃንጋ ጠይቃቸው ነበር። አቶ ጌታቸው በአሁኑ ወቅት በትግራይ ክልል ስለተከሰተው ቀውስም መልስ በመስጠትም ይጀምራሉ። አቶ ጌታቸውም የመንግስት ማህተም መንጠቅ ማለት ስልጣን መያዝ ማለት አይደለም። ነገር ግን መሬት ላይ ያለውን እውነታ በማዘባረቅ ከፌዴራል መንግስት ጋር ያለውን ግንኙነት መጠምዘዝ ነው አላማው። አንድ የህወሓት አንጃ ከፌዴራል መንግስት ጋር መደራደር ከጀመረ የፕሬዚዳንትነት ቦታውን ይይዛል የሚል አስተሳሰብ አለ። አብዛኛው የወታደሩ ክፍል የትግራይ የግዛት አንድነት መጠበቅ አለበት ብሎ ነው የሚያምነው። የፕሪቶሪያው ስምምነት ሙሉ በሙሉ እንዲፈጸም ይሻል። አንዳንድ ቦታዎች ሰው በተሰበሰበበትም ጥይት ተተኩሷል። ይህ የሆነው አንዳንድ እብድ ሰዎች የመንግስት ማህተብ ለመንጠቅና ስልጣን ለመያዝ ካላቸው ጥም የተነሳ ነው። አላማው ከተማ መቆጣጠር ሳይሆን በአንዳንድ ከተሞች ግርግር መፍጠር ነው ሲሉም ተናግረዋል። አቶ ጌታቸው አክለውም አሁን በአዲስ አበባ አገኛለሁ ከጠቅላይ ሚኒስተር ዐብይ አህመድ ጋር ስልክ ተደውሎልኝ ነው የመጣሁት። ጠቅላይ ሚኒስቴሩ መሬት ላይ ያለውን ነገር አብራራላቸው ነው የጠሩኝ። ይህንን ጉዳይ ከጠቅላይ ሚኒስቴሩ ብቻ ሳይሆን ከአንዳንድ ምዕራባውያን ዲፕሎማቶች ጋር እየተወያየሁበት ነው ያለሁት። ከአውሮፓና ከዩናይትድ ስቴትስ አምባሳደሮችም ጋር አውርቻለሁ። እነዚህ ሰዎች ሁኔታውን እየተከታተሉ ይገኛሉ። የፕሪቶሪያው ስምምነትም ተፈጻሚነት እንደሚሆን እያገዙኝ ያሉ ዲፕሎማቶች ናቸው ካሉም በኋላ ወደ ትግራይ ይመለሳሉ ወይ ተብለው ለተጠየቁት ጥያቄ አቶ ጌታቸው ከጠቅላይ ሚኒስቴሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ። በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ። በሚቀጥለው ሳምንት መጀመሪያ ወደ ትግራይ እመለሳለሁ። እቅዴ እሱ ነው ሲሉም የተናገሩት። ቢቢሲ በበኩሉ በማህበራዊ ሚዲያ ላይ የምንመለከተው ነገር ከትግራይ ሸሽተው እንደመጡ ነው የሚል ጥያቄም ለአቶ ጌታቸው አቅርቦለታል። አቶ ጌታቸውም ለምንድን ነው ከትግራይ የምሸሸው ሲሉም ምላሻቸውን ሰጥተዋል። የሚሸሹትማ ትግራይ ክልል ባለው የደህንነት ጉዳይና ሁኔታውን መቆጣጠር ባለመቻሉ ነው የሚል ምላሽም ቢቢሲ ሰጥቷቸው ነበር። አቶ ጌታቸው ግን ብስጭት በተሞላበት ፊት አንድ ነገር ልንገርሽ፣ ትላንት ማክሰኞ ከሰዓት ከህዝብ ጋር ውይይት እያደረግኩ ነበር። የጊዜያዊ አስተዳደሩ አጋር የሆነው የፌዴራል መንግስቱ ስልክ ደወለልኝ። እርግጥ ነው ሁኔታው የሚያሳስብ ነው። ፌዴራል መንግስቱ ትግራይን የሚያስተዳድሩ ሰዎች ስብሰባ ጠርቶ የማናገር መብት ግን አለው ብለዋል። ነገር ግን ይህ የሚባለው ነገር አንደኛው የህወሓት ክፍል ብዥታ መፍጠር ካለው ዓላማ ነው። ለውጥ ማምጣት የሚሹ ሰዎች እኔን ጨምሮ ከትግራይ እየወጡ ነው ይላሉ። ነገር ግን ትግራይን ሸሽቶ ወጥቷል የሚባለው ሀሰተኛ ነው፣ ህዝቡ ግራን ለማጋባት ያሰራጩት ወሬም ነው ብለዋል። ቢቢሲ በመቀጠልም ከፌዴራል መንግስቱ እርዳታ ጠይቀዋል፣ ምን ማለት ነው ይሄ? የፌዴራል ኃይሎች ጣልቃ እንዲገቡ ይፈልጋሉ ማለት ነው የሚል ጥያቄም ጠይቋል። በምላሹም ፕሪቶሪያ ስምምነት መሰረት የፌዴራል መንግስቱ ኃይሉን ማሰማራት ቢችልም፣ አሁን ባለው ሁኔታ የፌዴራል መንግስቱ ኃይሎች ጣልቃ መግባታቸውን ትክክለኛው እርምጃ ነው ብዬ አላስብምም ብለዋል። ፌዴራል መንግስት ከኤርትራ ጋር የምንጋራውን ድንበር የመጠበቅም ኃላፊነት አለበት። ነገር ግን እኛ የምንፈልገው ድጋፍ አሁን ግርግር እየፈጠሩ ያሉ ኃይሎች ወደ ልቦናቸው እንዲመለሱ እድል እንዲሰጣቸው ነው። ከጠቅላይ ሚኒስትሩ ጋር ውይይት ካደረግኩ በኋላ የሚፈጠረውን የምናይ ይሆናል ብለዋል። የቢቢሲ ጋዜጠኛዋ በመቀጠልም በርካታ የትግራይ ተወላጆች ህወሓት አሁንም ወደ ግጭት ሊወስደን ይችላል ብለው ያምናሉ፣ ከዚህ ቀደም ከነበረው ጦርነት አልፎ አሁን ደግሞ እርስ በርሱ ተከፍሏልም ይላሉ ለሚለው ጥያቄ አቶ ጌታቸው ይህንን በማለትም ምላሽ ሰጥተዋል። በዚህ በጣም ነው የምስማማው። ያፈነገጠው ህወሓት ባለስልጣናትም ሆኑ በቅርቡ ከህግ በላይ የሆነ ድርጊት ለመፈጸም የሚሞክሩ ወታደሮች ጉዳይ የሚጠቀስ ነው። የትግራይ ህዝብ ሰላም ይገባዋል። ጋዜጠኛዋ በመቀጠልም ነገር ግን እርስዎ የህወሓት ምክትል ሊቀመንበር ኖት የጊዜያዊ አስተዳደሩ ፕሬዚዳንትም ኖት እርስዎ የውድቀቱ አካል ኖት ማለትን ነው የሚል ጥያቄ ማንስታላቸው ነበር። አቶ ጌታቸው ግን አዎ የውድቀቱ አካል ነኝ፣ ይህንን ክጄ አላውቅም። የዚህ ችግር አካል በመሆኑ ኃላፊነቱን ከመውሰድ ወደኋላም አልልም። እያልኩ ያለሁት ሌላኛው የህወሓት ክፍል በወታደሩ ታግዞ እየፈጸመ ያለው ድርጊት ሊያሳስበን ይገባል ነው የሚል ምላሽም ሰጥተዋል። ጉዳይ ከፌዴራል መንግስቱ ጋር ድጋሚ ጦርነት ውስጥ እንድንገባ ከማድረጉም በላይ ሌሎች የውጭ ኃይሎች እንዲሳተፉ ሊያደርግ ይችላል። ይህ እንዲሆን በፍጹም አልፈልግም። ምክንያቱም የትግራይ ህዝብ ይህ አይገባውም የሚል ምላሹም ሰጥተዋታል። ቢቢሲ በመቀጠልም አሁን ያለው ስጋት የጎረቤት ሀገር ኤርትራ ኃይሎች አንዱን አንጃ የኢትዮጵያ መንግስት ደግሞ ሌላኛው ደግፈው በትግራይ ጦርነት ያደርጋሉ የሚለውን የሚል ሀሳብም አንስታ ነበር። አቶ ጌታቸው ይህ ጉዳይ የፌዴራል መንግስቱ የትኛው ወገን ይደግፋል የሚል አይደለም። የፌዴራል መንግስቱ መሳተፍ ቢፈልግም ኃይሎችን ማሰማራት ይፈልጋል ማለት አይደለም። ኤርትራ ይህንን አጋጣሚ ተጠቅማ ከፌዴራል መንግስቱ ጋር ግጭት ውስጥ ብትገባ የጦርነት አውድማ የምትሆነው ትግራይ ናት። ይህን ለማስወገድ ነው የምፈልገው። አለመታደል ሆኖ አንዳንድ የህወሓት ባለስልጣናት ፈቃደኛ የሆኑ አይደለም። ቢሆንም ይህንን ለማስወገድ ባለን አቅም የተቻለንንም ማድረግ አለብን። ጋዜጠኛዋ በዚህ ብቻ አላበቀችም ቀጥላለች አሁን የእርስዎ የጊዜያዊ አስተዳደር ምን ያህል ደህንነቱ የተጠበቀ ነው? ትግራይን ማስተዳደር ይችላሉ? የሚል ጥያቄም አንስታላቸው ነበር። አቶ ጌታቸው ለዚህ ምላሻቸውን ያደረጉት አንድ የወታደሩ አካላት ማህተም በመንጠቅ ተግባር ተሳትፈዋል ማለት መላው የትግራይ መከላከያ ኃይል አንደኛውን የህወሓት ኃይል ይደግፋል ማለት አይደለም። እኔ የማውቀው ብዛት ያለው የህወሓት ክፍልና ብዛት ያለው የወታደሩ ክፍል ከጊዜያዊ አስተዳደሩ ጎን ነው። ሁን ያለውን መንገጫገጭ መጠቀም የሚፈልጉ ሰዎች እንዳሉም ግልጽ ነው ምላሽ ቢሰጡም አቶ ጌታቸው የቢቢሲዋ ዋ ጋዜጠኛ ግን እንደ ዋዛ አለቀቃቸውም። ጥያቄን አልመለሱልኝም አስተዳደሩ ደህንነቱ የተጠበቀ ነው ወይ ትግራይንስ መቆጣጠር ይችላሉ የሚል ነው ብላ እንደ አዲስ አንስታላቸው ነበር። አቶ ጌታቸውም አሁን ባለው ሁኔታ በአንደኛው የህወሓት ክፍል ምክንያት የሰሜን ምስራቅና ማዕከላዊ ቦታዎች ቁጥጥር አጥተዋል። ይህንን መልሰን መቆጣጠር አለብን ነው የምለው ምክንያቱም ህዝቡ መንግስት የሚያቀርበውን አገልግሎት ማግኘት ስላለበት የሚል ምላሽ ሰጥተውላት ውይይታቸው እዚህ ላይ አብቅቷል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ተሰሙት የወደድ ነው ዘገባ እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ ዘገባዎች እስከምንገናኝ ድረስ ተርቆዩ። ሰብስክራይብ ላይ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን